ለአንተ እዚህ ቤት ዳንተው ወረ፣ ዳንተው እንዴት አደራችሁ ሚላርግ ብልህ ነው። ምን አደራችሁ ነው? ቤተስኪያል ላይ ተነግሯል እኮ ስብሰባው ነው እንጂ ወይዘሮ ስብሰባ እንዳትቀሩ ተብሎ እንዴት ነው መሬት ያላችሁን አስመዝግባችሁ በመሬት ልክ ነው ማዳበሪያ የሚሰጥ ተብሏል እኮ እሱን ነው ደሞ ምን ኧረ፣ የለም እኔ እኮ የምትሄድ መስሎኝ ነው። ምን አልባች እንትን ከሆነ ታ እዚያ ስብሰባ ኑሮ ይቀራል ትወስዷልህ ታለ ሌላ ቀን እንትን እንዳለው ነው። እኔ ብቻ ደህና ነው። ኋላ ራስ ራሳችሁ ተገኙ ማስጠንቀቂያ እየተባለ ነው ግብር ምከፍልበት ታባቱ ሊያደርሰው ያለው እንግዲህ በዚያው ጠርቼው በል ደህና

አንተ በቃ ዘንግተ ኋላ አንድኛው ተዝም አለ ብሎ እሱም ወይኔ ገብቷል ወይኔ ወይኔ ገብ ምን አርጎ ነው? አት ታስሮ ስንት ጊዜው ስንት ዘመን አስቆጠረ? አይል ወይ እንዴት ተረስተው ነው ወይ እንዲያውም ጠበንጃ ጠበንጃ ይሸጣል ተብሎ ተጠርጥሮ አሁን ህግ ሊይዘው ሲል አላውቅም አውቀው ጉዳይ የለኝም እኔ ንጡህ ነኝ አልተነካካሁም ብሎ ልህ ግጥም አድርጎ ክደት እንዲያ ሞክሯል። ኋላ ያ እንዲያውም ማነው ይሄ ጊበኩሉ ነው ማን ነው የሚሉት ጊበኩሉ እሱ ምና አለ ነገረኛ እሱ ልህ ያውቃለሁ መሳሪያ ሲያወጣ ሲያገባ ሲደብቅ ተቤቱ አይቻለሁ ብሎ ግጥም አድርጎ መመስከር ልህ ባሴ

ወያስማረ ስንት ጊዜ ያው ብዙ ጊዜ ያው እኛ ሁላ አረስተ ነው አ አንተ ረሳው አይል ወደ አስራ ሰባት አስራ ስምንት ይሆናል እንጂ ይሆናል እኮ እንግዲህ ባይሞላው ነው ሀያ ባይሞላው ድሜ ፍታሽ ነው ድሜ ፍታሽ ድሜ ፍታሽ ይላከና ነው የለቀቀው እንዲሁ ወንድ የሌለበት ያንታው እሱ ትንሹ ነው። ይሄ አረጋ ትንሹ ነው የሱ የበላይ ደግሞ ትልቅ ወራ አሁን ማመጡልኝ የል ዘመድ አዝማዶቹ በእሱ የተነሳ ይል እንዴት አገር ለቆ ሁሉ ይሄዱ። ትልቅ ደግሞ ቧዙ ይቀር ከተማ እንዳለ ነው አሉ። ኃይለኛ ነበር ያስበውን ተማረግ ወደ ኋላ ላይ ኃይለኛ ነበር እንዳለ እና እንዲያውም የሚጠይቀው ዘመድ እንዲሁም ያስፈታው የዱሮው እኮ በመስተዛወር የለ በምን የለ ተገንጠባ የአሁኑ የሆነ እኮ ነው። ምን ሳምንት የማይቆይ እኮ ሳንቲሜቱን ከፍሎ ይወጣ ነበር። አሁንም የሆነ በመስተዛወር እንዲያርገህ መግባት እኮ ነው አሁንማ

እራሱን እንዴት ደስ እንደሚል እንደው አለ ያው ከሰሩ ላይ ቀርባል። እንደዚህ ነው እንጂ እንደውም አኮ ነው ምን እንደው ቆራጥ ነው እንደው እንቅልፍ ራሱ የለውም። እስቲ እኮ እንደው ይገርማል። እንደው ነው ተቀያይሮ እንዶ አገሩ ሁላ ደህና ዋል እንደምን ዋል፣ እግዚአብሔር ይመስገን። እስቲ እናንተ የመንደሩ ሁላ ተቀያይሮ እንዶ ይሄ ማነው ደ ዳምጦ? አይ አይ ይወረስቶኝ ነው እንጂ ነገሩን የምረስቸው ነበር

ማውቀ ማውቅህ መሰለኝ። የተመሳሰልኩ ሊሆን ማን እ አንተ ነው እሆናለሁ። እንጃ እንጃ። በስመ አብ ወልድ እንፈስ ቅዱስ በስመ አብ ወልድ እንፈስ ቅዱስ

ወይ እንደ ተናጋሪ፣ አሁን እኮ ታንዱ ወዳጄ ጋር እዚያ እንዲያው ባንተው ማሳ በኩል ነው ስንመጣ የመጣ እና እንደ ያሳለፍነው ነገር አያሌው አንተ ጋር እማታውቀው የለ እና ደህና ነው

“ትበጅ ነው ያለች፣ አለጅታ እግዙ እና ዝም ብላ ሳለፈች። እግዙ እሷና ትበጅ ነው ደንደሳ ሁነ እንዴ፣ እንግዲህ እሱ ነው። በእግዚአብሔር ስራ መግባት ነው እንግዲህ፣ ባለው ጊዜ ሆናል። እሱ ባለው ጊዜ ሆናል። አዎ፣ ተው አንተ ምሮታ ይልንዶ አንተም ሸጋው ነው ሰው እንደው ሸጋ ነው ነው አሁን እና እንገናኛለን ኋላ፣ አሁን ቤት

ምን ያስፈታው ገንዘብ ከፍሎ ነው። ድሜ ይፍታሻል ተባለ ሞኝ እንዴት ተፈታ? ዳቢሎስ ዳቢሎስ በጡጦ በጡጦ ስንቱን ቤት አስፈትቶ ዛሬ እንደ ዋዛ ይፈታ? አስራ አስራ ዘጠኝ አመት፣ ምን አላት ምን አላት አስረዘ ይፍታሽ ነው እያሉ በሰው ቀልደው ሳንቲም ከፍሎ ነው ወጦ የሚሆን። አፌን የንቢር ዘጋዋ እሱ ማሳ ላይ ሁኝ ያሚያት ስዘ በዚህ እንዴት ተናጋሪ እንዴት ተፈታ ነው አሁን? በመስተዛወር ነው ወጥቷል። በመስተዛወር ነው እንጂ እንጂ እንደ ዋዛ አይፈታ ሽጦ ሽጦ ሽጦ፣ ሰጥቶት ነው ሆነ ያ የመውጫ ብር ሰጥቶት።